ነገሩ እየከረረ ነው የመጣው። እንግዲህ እኛ እንዳሰብነው ሳይሆን እንዳላሰብነው ሆኗል። ሐረግ ለምን ጠፉ? ዛሬም አልመጡም፣ ትናንትም አልመጡም። ምን ሆኗል የሚለው የሁላችንም ጥያቄ ነው። እኔም መቼ ለመቼ እያልኩ ገና እንትናቸው ሰላቅ በፊት እጠባበቅ ነበረ። አሁን ግን ነገሩ ሁሉም የሆነ ዙራ ጥምጥም እየሆነ ነውና እንግዲህ ይሄ በኋላ ኋላ የመጡ ሰዎች የተጨመሩ ሰዎች እኔ በምንም አይነት ቀልብ ያልወደዳቸውም የአንቺ ቀልብ ወደዳቸው ያልወደዳቸው ምን አገባቸው። እንደ ያው እነሱ ከተጨምሩ በኋላ ነው እንግዲህ ከሰዓታቸው ከጊዜያቸው እንደውም ደግሞ ከቀናቸው የረቁት። ሌላ ጊዜ በሚለቁበት ሰዓት ሳይለቁ እንዲሁም ደግሞ በሰዓታቸውም እንደዛብ ተዛብተው ተዘባብተው እየተዝናናበዱ ነው የሚመጡ። እኛም ግራ ጋቡን በጊዜያችን ስንጠብቅ የሉም በሰዓታችን ስንጠብቅ የሉም። እኛ ተጠባብቀን ቆመናል። እነሱም በዛውን ጠፍተዋል። ምክንያቱ ምንድነው ስንላቸው አንዳንድ እንደተለመደው ያው መጠየቃችንን እኛ አይቀርም፣ ሲጠፉ እንጠይቃለን። ስታዳ ስንጠይቃቸው ሀይ አንዳንድ ቴክኒክ ችግር ነው ይላሉ። እኔ ቴክኒክ ችግር የምለው እኔ ሳስበው ይሄ ከኋላ ከኋላ በጡት እና አቤል የሚባሉ እንዲሁም ደግሞ የናታናስ ሰሪ የአዲሷ ከነ ሁለት ልጆች አላት በነገራችን ላይ ግን ወንድ ልጁ የሆነ ቀዝቀዛ ነገር ነው ወድጅ አለው ማለት እንደዚህ የተቀዠቀዥ ነገር አይደለም እንደው ልጅቷ በጣም የሆነ በጥራቃ ነች ወለ ምንድነች የምትባለው በቃ እንደዛ በሏት ማለት ነው ምንም ከምን ዋንጋ አትጥመኝምም አይገባልኝምም እናቷም እሷም ማለት ነው ባይሆን ልጁ እርግጥ ያለ ነው እኔ ደስ ይለኛል እውነት ለመናገር? እነዚህ እርግት ያለ ሰው ማለት ነው፣ የማይንቀዣቀዥ ቶሎ ቶሎ እነዚህ የእውነትን ለመሰብ ይመቸኛል። ስለዚህ ያው ልጁ በጣም ይመቸኛል። ውድጁ አለው ለምንድ ነው ወደድሽ አንቺ? ደግሞ ቤዛም እየወደደችው ነው። ውድጁ እንችላለች ነው፣ ረጋ ያለ ሰው ይመቸኛል። እና ለዛ በጣም ከኋላ ከመጡት የአቤልም እንደምታዩት ቀዥቃዣ እንደ ወይ የሆነ ጥሩ ለዚህ የለውም ና ደረቅ ደረቅ በደረቅ በሉት። እንግዲህ አቤል እንደዛ እኔ ብቻ ሳይሆን ሁላችሁም ነው ብንለውና በጠቅላላ አድርጌ ስነግራቸው ይሄን ከኋላ የመጡ ሰዎች ከመጡ በኋላ ከተጨመሩ በኋላ ድራማውን የሆነ እየተዘናጋ እንዲሁም ደግሞ በጊዜው በሰዓቱና በሚለቀቅበት ቀናቶች በቃ ክፍተት እየሆኑ ነው። ጋብ ጋብ እያደረጉ እየለቀቁ ነው። ይሄ ደግሞ ትንሽ ተምር ባይሆን ደግሞ የሆነ እርግጥ አድርጋችሁ በሳምንት ሶስት ቀን በሳምንት አራት ቀን እንለቃለን ብላችሁ የሆነ መግለጫ ብታወጡ ሰውም አይጠብቅም ማለት ነው። ስለዚህ ብዙ ሰው ይጠብቃል። ምን ሆኗል? የት ናቸው? ምናምን ባለሻቸው ማጠያቀ አይቀርም። እኔም ጭምር እኔ ደውላለሁ። ታውቃላችሁ ደወሌን አይቀርም ስትጠፉ እና ይህን እነሱ ከመጡ በኋላ ነው ያው ከጊዜውም ሁሉም እንትን ያለ ስለዚህ አሳውቁን። በምትለቁበት ጊዜ በሳምንት ሁለት ቀና ሶስት ቀን ነው ብላችሁ እርግጥ አድርጋችሁ የተመልካችም እንዲያው ከክብር ጨምር በተንደው ሀታ ድራማው ላይ አስተያየት ብንሰጥ አሁን እንደ መጀመሪያው ምናምን አደለም። አሁን ሲለቁ ራሱ የሆነ ዝብርቅ ያለ ነው እና ትንሽ የሆነ እንደ ከመጀመሪያው እንደ መጀመሪያው አደለም። የሆነ የመበጥበጥ ነገር የሆነ ሥርዓት የሌለው ነገር እየተፈጠረ ነው እውነት ለመናገር። በተለይ ደግሞ ይሄ በህግ የሚውሉ ሰዎች ላይ ህጉ ላይ በተለይ እዚጋ በጣም ወረዳ አደርጋችሁታል እና በዚህ ሰውን እንዴት እንደሚማር ባላቅም ኖርማል ትክክል ነው። እንደዚህ አይነት ነገሮች ፍትህ እየተጓደሉ ይገኛሉ። ይህ እውነት ነው። ግን እናንተ ጋር ሲሆን ጭራሽ በቃ ምንም እንደሌላ ያው ሜዳ አደርጋችሁታል እና ምን ፍትህ አለ? ሜዳ አደለ ወይ ማይጠፋም አሁን ማሆን ቢያንስራ ስለማስፈራራም አንድ ሳምንት ሳምንት ታሰረ የሚል ነገር እንሰራ ስለዚህ እስጋ በጣም በሁሉም ነገር እያንዳንዱ በሚስተላልፉ ነገሮች አስተያየት እንስጥብበት። እንደ መጀመሪያ አይደለም ብዙ ጉድለቶች አሉ። ምንልበላቸው ይሄ በህገ ወጥ ያው አስመጪና ላኪ እንዲሁም ደግሞ በህገ ወጥ ሰዎች ዝውውር ላይ በጣም እየተካይን ረጅም ጊዜ መካሄድ አልነበረበትም። እንደው ለማስተማርም ቢሆን ቶሎ መቋረጥ ነበረበት፣ ቶሎ በቁጥጥር ስር መዋል ነበረባቸው። ለታገዱ ሴቶች ያው ህገ ወጥ የሰዎች ዝውውር ነው። ይሄን ለማስተማር ነው የሚለቁት። እንዲሁም ደግሞ በድርጅቱም ከውጭ የሚገቡ ጊዜያቸው ያለፈባቸው ነገሮች ብዙ እስከ ሰውን ለማስተማርም ቢሆን ሰው እስከሚጠቀመው ድረስ ሰው ላይ በጣም ተደራሽ እስከሚሆን ድረስ ከታወቀ በኋላ ቶሎ ብሎ የፖሊስ ወይም ደግሞ የህግ አካላት ቢደርስ እና ምክንያቱም ይሄ ይህ ምንድን ነው በረዘመው ቁጥር ጉዳቱም እንደዛ ነው የሚረዝመው ብዬ ነው ማስበው። የሆነ ነገር ወደኋላ ካለ በሚጠቅም ነገር አይደለም የሚጎዳ ነገር ነው። ስለዚህ ወደኋላ እየሄደ ነው። ይሄ ደግሞ ህዝብ ድራማ ይሆን እንጂ በእንደዚህ አይነት ነገሮች አሉ። ሁሌም ያለ ነገር ነው የሚያስተላለፉት። ግን ይሄና ግን መዘንጋት አይለበትም። ምናልባት ከድራማው ውጭ እንደዚህ አይነት ነገሮች ይሰራሉ። የሆነ ረጅም ሰዓት ሰዎች ያለ አግባብ ያው ይሰደዳሉ፣ በህገወጥ እንትን ይህን። በእርግጥ ረጅም ነው ቶሎ እስካሁን የቆመ ነገር የለምና እናንተ ደግሞ የሆነ ሻላ አድርጋችሁ ቶሎ እንዲቆም ይሄንን ነበር ማስተላለፍ አለባቸው። የተያዙ ሰዎችን ቶሎ እዛ ሰዎች ከበላይ ያሉ እነማን ናቸው? ይሄን ይሄን በቃ በታ በታወቀ ቁጥር ቶሎ ተብሎ የሚደርሰውን አካል ተደርሶ በቁጥር ስር መዋል ነበረባቸው። የሌሎቹም ደግሞ ከውጭ ያሉ ደግሞ ከድራማ ውጭ ያሉ ሰዎችም ያስተምራል ማለት ነው። መራዘም የለበትም ሌላው ምርቶቹም ደግሞ ከውጭ ምግብ አደንዛዥ ምንድ ነው አደንዛዥ እጾች እነዚህ የሆነ ማለት የሆነ ጥቆማ ካለ ይህን ክል ጊዜ መውሰድ አስፈላጊ ነው ብዬ አላስብም። ምክንያቱም እሺ ከእናንተ ውጭ ትክክለኛ ሪል ነገር ይሰራራለን ዘ የእናንተው ደግሞ ማስተማር ነው መሆን አለበት ብዬ አስባለ። ስለዚህ የእናንተው ከውጩ የተሻለው ቶሎ የሌሎቹ እንዲመርበት ያው ቶሎ መልቀቅ ወይም ደግሞ ሰሩ ማስያዝ ነበረባቸው፣ ግን በረዘመ ቁጥር ያው ኪሳራ እንጂ ጥቅም የለውም። ይሄ ነገር ብዙ መስተካከል አልነበረባቸው ነገሮች አሉ። በእርግጥ ከመጀመሪያው ወደ ጀምሮ ሲለቀቅ አሁን በአስራ አንደኛው ሰዓት የሚለቀቁ ብዙ የሆነ ያስተካከሉ ነገሮች አሉ። የሆነ ተዘበራረቁ ነገሮች አሉ። እና ይህን ይህን ያው መስተካከል ቢችሉ የሚስተካከሉ ቢሆኑ ባይነኝ ሌሎቹም እንዲማሩበት እናንተ ተሻለ ሆናቸው ማቅረብ ነበረባቸው እንደዚህ ያኔ እንደዛ ይሄ ወደኋላ የሚጓተት ነገር ከሆነ እናንተም ከዛ የተሻለ አይደለም ያስተላልፋችሁ አንድን ነገር ያስተላልፋል ወይም ደግሞ ያስተምራል ብላችሁ እስከለቀቃችሁ ድረስ እዛው የተሻለ መሆን አለበት። እስካሁን ሴቶች የታገቱ መቼ ነው? ስለዚህ እናንተም ከነዛ የተሻላችሁ ነገር የለም ለማስተማር እስከሆነ ድረስ ቶሎ የሚመለከተውን አካላት ደርሳችሁ ሴቶቹም ይሁን እንደዚህ በሕገወጥ የሚገቡ አደንዛዥ እንትኖች የሚሆኑ ማንኛውም የሚገቡ ምርቶች ያው የሚመለከተው ማድረስ ነበረባቸው። ስለዚህ የእናንተውም በድራማውም እንደዚህ ከተጓተተ ሪል ደግሞ የሚሰራው ከድራማ ውጭ የሚሰራው ነገር እንደዚ አይነት ነች፣ ነው እየተጓተተ ነው። ስለዚህ ሁለቱም አብረው እየተጓተቱ እየተወዳድ ነው ማለት ነው። በዚህ ምን እንማራለን ነው የኔ ጥያቄ። እኔ ነኛ አልገባኝ፣ እናንተን አልገባችሁ፣ ሌላው ተመልካች ነው አልገባም አልገባው አይዱን አላውቅም፣ ግን ኔ ነው ስለዚህ የተሻለ ለማስተማር እስካሁን ድረስ ከሆነ በአጭሩ ማቆም ቀልጠፍ ቀልጠፍ አድርጎ መክሮ መቋጫ መስጠት ነው እንጂ ብረዘመው ቁጥር ከዛ ምንም የተሻለ ነገር አለ ብዬ አላስብም። ስለዚህ ዘሴም ናቸው ማለት ነው። በተቻላቸው መጠን ይህን ብታስካክሉ፣ ለው ደግሞ ቅድም ብያለሁ። ስለ ቀኑ እና የምትለቁበት ቀን እያረዘናችሁ ነው። ቢያንስ ትክክለኛው ቀን ብትናገሩ የተሻለ ነው ብዬ አስባለሁ። በተረፈ እና ያቤል ከኋላ የተጨመሩ ሰዎች ምንም አላማሩኝም። ወደ ቦታቸው የሚመጽ እኔ ብቻ ሳይሆን ተመልካችሁ ሁሉ ማለት ነው። ምንም የምንማርበት ነገር የለም። ከኋላ መጡ ሰው እናት ከሁለት ልጆቿ፣ እሺ፣ ያው እነሱ በምንድን ነው ተመለው? እሺ፣ በልጁ ትንሽ ያው እርጋታየ ነው ወደጁ ያደረጉ በሱ የምንወስደው ነገር አለ፣ በቃ ቢያንስ እርጋታው ብንል። እነዚህ ሴትዮዋም ጭምር ተንኮል እንጂ ሌላ ነገር ምንም የላትም። ስለዚህ አይዶን አላውቅም። ምንም እንትናለው ነገር ስለሌለ ትንሽ መስካከል ቢኖር የሚስካከል ነገር ቢኖር ባይ ነኝ። በተረፈ እናመሰግናለን። በርዱ እያሻሻላችሁ እያሻሻላችሁ አምጦልን እዛው ብዛት አትሆኑ ማለት ነው ዛው ዛው አንድ ሻላር ነገር ዛሬ የተሻለ ነገር ነገ ደግሞ ሆነ ውጤት የሚያሳይ ነገር እንደዛ ነው መልቀቅ ያለባቸው መስራትም ያለባቸው። በአሁኑ ሰዓት ግን እዛው በዛው ነው። ምንም ለውጥ የሚያየነው ነገር የለም። ምንም እንትን የለም። እዛው እዛው እዛው እንደታሰረ እግሩ እንደታሰረ ዶሮ ነው። ተው እንጂ፣ ምንም ለውጥ እንበል ነገር አለ ውጤት እንበል ነገር አለና፣ ከትናንቱ ዛሬ የተሻለ ከዛሬው ደግሞ ነገው የተሻለ እንደዛ እያሻሻላችሁ ኑ ለማለት ያህል ነው። ሁሌም በዛ በቦታው እንዳትሆኑ ነገሮቶችን መቀየር አለባችሁ። በተለይ ደግሞ ይሄ ስለ መርማሪው ጋ ስለ ህግ ጋ ያለው ሰው ጋ በደንብ ስራት ያለባችሁ። ስለዚህ ምንም ለውጥ የለም፣ ከውጭም ያለው እናንተ ጋር ለማስተማር ብላችሁ የምትሰሩትም ያው ዘሴም ናቸው ማለት ነው። ይሄ ለማለት ያክል ነው። በተረፈ ሰላማችሁ ይብዛ። እንጠብቃለን ኖ ባይ ባይ ቪዲዮ ላይ ካደርጉት